ከዛ ወደ ደም እንዳልሄድ እሷን የሰደዳት እግዚአብሔር ነው። አየው በእጅም በቀል እንዳላረግ ዛሬ የከለከለች ምንሽ አእምሮሽ የተመሰገነ ይሁን ብሎ አእምሯን ሲያመሰግን ምን እንላለን እኛ? አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለን? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለን። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይህንም ዳዊት ነው ያለው ዳዊት ያ ስለዚህ ይመሰገናል፣ ፍጡሩ ይመሰገናል፣ መልአክ ደግሞ ይዘማርለታል። በመዝሙር አሳይቷል። መዝሙር ሰላሳ አራት ሰባት ላይ ሌሎችም አሉ። ባይዘቤ ተዘጋጀች በዚህ አሳብ ስላልመጣው አሁን ግን ጊዜ ከሰጣቸው አምስት ደቂቃ ዘረዝር። ላለው ቅዱስ ነው መጽሐፍ ቅዱስ ገልጦ አንብቡ። ትውልድ መጽሐፍ ቅዱስ ነብን ሞት ነው ጠቅስ። ተነገራችሁ ፈልጋችሁ አንብቡ። እስከ መጨረሻው መዘርዘር አይጠበቅ ስንት ነገር የፈለጉ እየበረበሩ ያነበሉ ቨርስ ከነገርካቸው ሌላውን ይፈልጉት። ስልካችሁ ላለ እሺ፣ ሁለት ጥያቄ ልጠይቅ። ዋና ዋና ጥያቄዎች የሆነ የአንተ ባለበትነት ብዙ ጊዜ እኔ እንዲጠራልኝ ፈልጌ እስካሁን አልጠራልኝም። ምናልባት አንተ ታጠራለህ ይሆናል። በእምነት ብቻ ነው የሚዳነው ስራ አይጠበቅብንም የሚሉ ሰዎች ሰምቻለ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ ሰዎች ከተቀበሉ ከዛ በኋላ ስራ ይጠበቅባቸዋል ወይስ እንዲሁ ይድናሉ? ኦርቶዶክሶች እምነት ከስራ ጋር ነው ብሎ ያምናሉ። እምነት ከስራ ጋር ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስላልክ ብቻ በዚህ በይለፍ ቃል አትገባም ይላሉ። ኤርሚ ጋር ስትመጣ ደግሞ ሁለታችሁ ምናባት ፊትለኩት የምፈልገው ነገር እነ ዮኒ ጋር ሲጸለይ አባታችን ወይ በሰማያት የምትኖር ብሎ ከጸለዩ በኋላ ይዘጋሉ እናንተ ጋር መጨረሻ ላይ ግን በቤታችን ቅድስት ድንግል ማርያም የሚል ነገር ደግሞ ይጨምራል። ይሄ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ካልሆነ ከየት የተወሰደ ነው? ከየት የመጣ ነው? እሱን ተነግረኛለን። ከዛ እሱ ይህም በሚነግረኝ ሰዓት ላይ የሆነ ጥያቄ ካለ ትጠይቋለ። የሆነ በሚነግረኝ ሰዓት ላይ ደግሞ አንተ ያልገባህን ነገር ካለ ትጠይቋለ። ስፔሲፊካሊ በዚህ ኤርያ ከአንድ ቦታ ወደ አንድ ቦታ አንረራ። ከዛ ፍጥረት ጀምረን ራእይ ላይ ከእንደገና ወደ ሮሜ ከዛ ወደ ፊልፕስ ሄደን እንዳንዳከም እዛችሁ ጋር እንጠያይቅ ለማለት ያለው ከኒ ጀምሮ ስኒ ምንም ችግር የለም። እኔ ምንድን ነው መጀመሪያ ቅድምም በእኔ ቤት ሳብራራልህ ነበር ፔጅ የሆነ ምንድን ነው አንተ ለመጀመሪያ ጊዜ እንትን ስትመጣ ካናዳ ወይም የአሜሪካ ቪዛ ቪዛ ተጠይቀ ምንም የሚል በነፃነት ቪዛ ለፕሮሰስ ተደርጎ አንተ አሜሪካ የምትመጣበት ፕሮሰሶች አሉ። አብሶ ካናዳ እነሱ ፕሮሰሶችን ሙሉ በሙሉ ካመላ ሁሉ ነገር ከተደረገ በኋላ ወደ ምን ወደ ካናዳ ትመጣለህ። ወደ ካናዳ ስትመጣ ግን ሙሉ ይነገራል። ይሄን ይሄን ይሄን ይሄን ይሄን፣ በሰላም ለመኖር የአንተ ፍቃድ ነው። ምን አይነት ፍቃድ? ኢዘር በስርዓት ሰርተ ካናዳ ላይ እስከምትፈልግበት ጊዜ መኖር ትችላለህ። ወይም ደግሞ ያልሆነ ነገር አድርገህ ገደል ትገባለህ፣ እስር ቤት ትገባለህ። ፈቃዱ ያንተ ነው። ፈቃዱ ያ ፈቃዱ ያንተ ነው። ምን ተደርጎላ? አንተ ቪዛው ተሰጥቷል፣ ፕሮሰስ ተደርጎ በደንብ ቼክ ተደርጎ አምነህበት አ ቪዛ እገባለሁ ብለህ ካናዳ ምን አድርጋ ተሰጥቷል። በስነ ስርዐት በፕሌን ትገባለህ። ቤትም የምትገባበት የለም፣ ቀጥታ በዛ ካልገባህ ግን ፕሮሰስ ትደረጋለህ። ምንድነው? ከየት ነው የመጣው? ምናም ብዙ አንጃ ግራንጃ አለ። ማንነት ተጣርቶ፣ እድሜ ተጣርቶ፣ ፆታ ተጣርቶ፣ ኤቭሪቲን ተጣርቶ። አሁን ለእኛ የኃጢአት ደሞዝ ኃጢአት ሰርተና የአዳም ልጆች በሙሉ የሆነው ኃጢአት የወረሰን ኃጢአት ስለወረሰን የኃጢአት ሞቱ ደሞዙ ደግሞ ምንድነው? ሞት ነው ሞት ነው። ስለዛ ሞት ማን ነው ዋጋ የከፈለው? ኢየሱስ ክርስቶስ ዋጋ ከፍለ ኢየሱስ ክርስቶስ ዋጋ ከከፈለ በኋላ አንተ ኢየሱስን ተቀብለህ ለሰራህ ኃጢአት የተሰረልህን የእሱን መንገድ በአብ በወልድ በመንፈስ ቅዱስ ተጠምቀህ ደቀ መዛሙርት ሆነ በእሱ መንገድ የሚሄድ ምን ዋለ ፍቃድ ሙሉ ፍቃድ አለ። አይ ደግሞ በሌላ ሬድ የምትለው ፍቃድ አለ። በምን በሌላ በእሱ አልፈልግም የምትለው ማ የሰው ልጅ በፍቃድ ስለሆነ ስለዚህ አይነት ስራ ነው። በክርስቶስ የመኖር በክርስቶስ የመኖር ነጻ ፍቃድ ተሰርተዋል። ምን በማለት በማምለክ በማመስገን ሁሉ ነገርን በሱ በማድረግ አይ እንደሱ አይደለም። መቶ እኮ ተጠይቋል። ፈሪሳውያን መጥተው ጠይቀዋል። በህግ እንኖራለን በህግ ከልጅነት የጀምረው ሳ ከብረ የኖርኩት እምነቴ ነው አለ ዮሐንስ። አንድ ነገር ይቀራል ያለን ሽጣ ተከተለኝ። የዛ ጊዜ ምንድን ነው ያለው? እኔ ማብታምነኝ ይህንማ እንዴት ይሆንልኛል ብሎ በጣም አዘነ ነው የሚለው መጽሐፍ ቅዱስ አዘነ ለምን ያለውን ገንዘብ ያለውን ነገር መስጠት ስላልፈልግ ማለት ነው እዛው ላይ ነው ጥቅስ ለምትሉ ዮሐንስ ሶስት ላይ ሶስትና አራት ኒቆዲሞስን እንትና ዘኪዎስንም አመጣለሁ ማንበብ ካለባችሁ ገብታችኋን ብሎ ጊዜውን ላለመሻማት ብዬ ነው ስለዚህ ሶስትንና አራትን ማንበብ ትችላላችሁ ከዛ ደግሞ ዘኪዎስ መጣ አሁን ለክርክር የሚያበቃን ነገር አንድ ነገር አለ። በምን ሰው፣ በምኑ በክርስቶስ እንጂ የሚድነው በራሱ ስራ እንደማይድን በምን አመጣልሀለሁ፣ የተሰቀለውን፣ ቅድምም ነግሬሀለሁ። በወንጀሉን የሰራ ሰው ከክርስቶስ ጋር እኩል ተሰቅሏል ና ይህንን ነው መተለ የዛኑ ጊዜ ነው ንስሓ የገባው ምን ብሎ አንተ እግዚአብሔርን ማትፈራም እንዴ እኔ እናንተ በበደላችን ነው በደለኛ ነኝ ኃጢአተኛ ነኝ እኔ እናንተ በበደላችን ነው። ይሄ ሰው ግን ምንም አላጠፋም። ያ ማለት ፍጹም ነው። እባክ መንግስት በመጣ ጊዜ አስበኛል። ይሄ ሰውዬ በስራ ከሆነ የሚጸድቀው ስራው ሲሆን ነው የሚያስገባው፣ ስራው ሲሆን የሚያስገባ ሰው ነው። ሊያከራክር የሚችል ነገር አይደለም። ስራው ሲሆን የሚያስገባ ነው። አይደለም ሲሆን የሚያስገባ ነው። ይሄ ሰውዬ ወደ የመጀመሪያው የመጀመሪያው ያው ኃጢአተኛ የመጀመሪያው ጣልቃ አይደለም የገባው ህጉን የጠበቀ አይደለም የተገባው ክርስቶስ በመጣ ጊዜ በምድር ባለ ጊዜ መንግስትን ከክርስቶስ ጋር የወረሰው ማነው ኃጢአተኛ የተባለው ስለዚህ በስራ ጸድቃለሁ ለሚል ሰው በማመን እንጂ በስራ እንደማይጸደቅ ያኛው ማስረጃ እንደሆነ በትክክል ከክርስቶስ ጋር የተሰቀለው የመጀመሪያው ኃጢአተኛ ነው እንዲያውም መንግሥተ ሰማያት ተገባ በምን በክርስቶስ በማመኑ ካመነ በኋላ ኃጢአቱን ከተናገረ በኋላ ከዛ በኋላ በክርስቶስ መሆኑን ካወቀ በኋላ ይሄ ሰው ጸድቋል ጸድቋል። መጽሐፍ ቅዱስ ነው። ስለዚህ በዛ ነው የሚለምሳሌኛ ርገ ነው ጎሄአለምሳሌ ነው። አንተ ያንተን አስተምሮ ተቀበልኩ። ለምሳሌ መጠመቅ አለብኝ፣ ተጠምኩኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰከርኩኝ። ከዛ በኋላ ስራ ይጠበቅብኝ። ስራ መልኮ በክርስቶስ ስትሆን ምን አይነት ስራ ነው የምትሰራው? በመጀመሪያ ክርስቶስን ስታቀው ክርስቶስን ስታምን ነው። ክርስቶስን ስታቀው ምን አይነት ስራ እየሰራ ነው ነው? በኋላ ምን አይነት ነው የምትሆነው? የክርስቶስ ከሆን ደቀ መዝሙር ነው የምትሆኑ። ራሱ መንገዱን ይመራል። በመንፈስ ቅዱስ ተገልጾ ነው ይመራል። እነ ጳውሎስ አሳዳጆች ነበሩ። ክርስቶስን ካወቁ በኋላ ምን አይነት ሰዎች ናቸው? ነው ከአስራ ሶስት በላይ ባይብልን የጻፉት እነ ጳውሎስ ናቸው። ወደ ምኑ ይመራል? ወደ እሱ ነው የሚወስድ። የኃጢአትን መንገድ ይዘጋባል፣ ማ ኢየሱስ ማ ስለሚችል አለበለዛማ፣ ማ ሲዝን አለ እኔ በፈለግኩ ጊዜ ጾማለሁ፣ በፈለግኩ ጊዜ የዘፍናለሁ፣ በፈለግኩ ጊዜ የፈለግኩትን አደርጋለሁ። ያ በህግ ትጸድቅ። የእሱ ደቀ መዝሙር ስትሆን ግን የእሱን ወንጌል እየሰበክ፣ የእሱን ነገር እያደረግ የምትኖርበት ነገር ነው። ጌታ ድህነት ሊወሰድብህ አይችልም ማለት ነው። አንዴ ከዳንኩኝ ድጋሚ ሊወሰድብኝ አይችልም። ድነት ይሄ የሰው ልጅ ቅድም ስለው ነበረ ምርጫ ነው። አየ አንደኛው ምን አለ አንተ የእግዚአብሔር ልጅ ከሆንክ ምን አለው ቃል በቃል? አንተ የእግዚአብሔር ልጅ ከሆን እኛንም ራስንም አድና አድናል። ምርጫ ነው። ገባ ያኛው ደግሞ ምንም ያልዳነ ሰው ነው። ምንም ያልዳነ ሰው ነው፣ ግን የታዘበ ሰው ነው። ምን አይነት ነው የታዘበው? ቃል በቃል ያለው ምንድነው እንደ እግዚአብሔርን እንኳን አትፈራሙ። አይቷላ አብሮ ሲ